ሰላም ጤና ይስጥል፣ እንደምናላችሁ የተወደዳችሁ የአፋር ቴሌቪዥን ተከታታዮቻችን፣ እለተ ቀዳሜ ላይ ነን። የምሽት ዜናዎችንና ሌሎችን ፕሮግራሞችን ይዘናል። ተከታተሉን። ዘድጋበዝ ናችሁ። ወደ ዜናዎቹ እናልፋለን። ፈተናዎችን አጠንክረን በጽናት እንድንሰራ ውጤት እንድናገኝ አድርገውናል ሲሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ባለፉት ዓመታት ያየናቸው ፈተናዎችና መከራዎች አጠንክረውን በበለጠ ጽናት ተግተን እንድንሰራና ውጤት እንድናገኝ አድርገውናል ሲሉ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ገልጸዋል። አብዱ መሀመድ ተጨማሪያለሁ። ባለፉት አመታት ያየናቸው ፈተናዎችና መከራዎች አጠናክረው በበለጠ ጽናት ታግተን እንድንሰራና ውጤት እንድናገኝ አድርጎናል፣ አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት ምልከታ በኮሻ በምል ርዒስ የ2018 ባጀት አመት የመጀመሪያ የመቶ ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ ውይይት በኮሻው ግድብ ከሚኒስትሮቹ ጋር አድርገዋል። ጠቅላይ ሚኒስትሩ በውይይቱ ላይ ኢትዮጵያ ትበለጽጋለች፣ የሚገባትን ስፍራ ትይዛለች፣ ያንን ስፍራ የመያዝ ጉጉትና ምኞቷ ግን ከኛው ጥራትና ድካም ወጪ የምረጋገጥበት መንገድ አለ ብዬ አላምንም። ብሏል። በእያንዳንዱ እርምጃ እንማራለን፣ በጥልቀት ለማየት እንሞክራለን፣ ያየነውን ለብዙዎች ለማሳየት እንፍጨራጨራለን በማለት ገልጾ በዚህ ሂደት ውስጥ ኢትዮጵያ ትሰራለች ነው ያሉት። ባለፉት አመታት ያየናቸውና የተማርናቸውን ነገሮች መጀመሪያ ኢትዮጵያን ለማወቅ ነው በማለት ገልጾ የብዙዎች ችግር ኢትዮጵያን አለማወቅ ነው ብሏል። በዚህም የተነሳ በትንሽ ሳንቲም ለባዳ ስገዙ እንደምታይ ጠቅሰው ትልቅ ሀገር ዜጋ ነኝ ብሎ የሚያስብ ሰው ጊዜ ሰጥቶ ሀገር በ በመስራት ውጤት እንደሚያመጣ አስገንዝበዋል። በጋራና በመትጋት መስራት ከተቻለ ምንም ጥርጥር የለኝም ውጤታማ እንሆናለን የኢትዮጵያ ብልጽግናን እናረጋግጣለን ነው ያሉት። የጀመርናቸው ስራዎች ሁሉ ፍጻሜ እያገኙ ውጤት እያየን ስለሆነ ፍሬውን ከልጆቻችን ጋር ለማየት ዘውሩቅ አይደለም ብለዋል። ጠቅላይ ሚኒስትሩም በ2018 ባጀት አመት የመጀመሪያ ሶስት ወራት በሁሉም መስክ ከፍተኛ ውጤት መመዝገቡን ጠቅሰው አንዳንድ መስኮች ከተጠበቀው በላይ ስኬታማ እንደሆኑ ተናግረዋል። የተገኙ ውጤቶች በቀጣይ ሩብ አመት በመስቀጠል ውጤቶቹን መለቀት ተቻለ። የኢትዮጵያን ኃይል ሽግሽግ የሚቀይሩ መሠረታዊ ጉዳዮች የሚከናወኑበት ዓመት እንደመሆኑ ተናግረዋል። ውጤቱን ለመጽናት በላለጠ ትጋት እና አቅም መስራት እንደሚገባ አሳስበዋል። ኢትዮጵያን መጠበቅ በየትውልዱ የሚሻገር ተልዕኳችን ነው ሲሉ የመከላከያ ሚኒስትር የሆኑት ኢንጂነር አይሻ መሐመድ ገለጹ። 118ኛው የሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሀሳብ በቢሾፍቱ ከተማ እየተከበረ ይገኛል። የመከላከያ ሚኒስትር ኢንጂነር ኤሻ መሐመድ ባደረጉት የመክፈቻ ንግግር ዛሬ ኩሩ ሀገርን ለሚጠብቁ ኩሩ የመከላከያ ሰራዊት ክብር የምንሰጥበት ቀን ነው ብለዋል። የመከላከያ ሰራዊት የኢትዮጵያን ክብርና ማንነት የሚጠብቅ የሰላምና ሉዓላዊ ጠባቂ እንዲሁም የሀገሪቱን እጣ ፋንታ የሚወስን ሀይል ነው ብለዋል። ኢትዮጵያ የጸናቸው ጋሻዎቿ ሀገሪቷ ፈጽሞ ስላልተሸነፉ መሆኑን ገልጸዋል። አሁንም እድገቷን ከፍ አድርጋ እንደምትቀጥል ምንም ጥርጥር የለንም ሲሉም አስታውቀዋል። ኢትዮጵያን የመጠበቅ ግዴታ ጊዜ የማይሽረው በየትውልዱ የሚሸጋገር ዘላቂ ተልዕኳችን ነው ሲሉም አስገንዝበዋል። በአፋር ክልል እየተከናወኑ የሚገኙ የተለያዩ የልማት ስራዎች አበረታችና ተስፋ ሰጪ መሆናቸውን በሚኒስትር ማዕረግ የብልጽግና ፓርቲ ዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ መለስ አለሙ ገለጹ። መሐመድ አሊ፤ በአፋር ክልል እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ጨምሮ በየደረጃው እየተከናወኑ የሚገኙ የልማት ስራዎች ተስፋ ሰጪ በሚባል ደረጃ ላይ መሆናቸውን በሚኒስትር ማዕረግ የብልጽግና ፓርቲ ዲሞክራሲ ስርዓት ግንባታ አስተባባሪ አቶ መለስ አለሙ ገለጹ። ሚኒስትሩ ይህንን የገለጹት ከሌሎች ከፍተኛ የፌዴራልና የክልል መንግስት ከፍተኛ አመራሮች ጋር በሰመራ ከተማ እየተከናወነ የሚገኘውን የኮሪደር ልማት ስራ ተዘዋውሮ በጎበኙበት ወቅት ነው። በዚህ ወቅትም ሚኒስትሩ አቶ መለስ አለሙ እንደተናገሩት በሁለት ኪሎ ሜትር ላይ እየተከናወነ የሚገኘው የሰመራ ኮሪደር ልማት የክልሉን ህዝብ የተፈጥሮ ሀብትና ባህል በሚያንጸባርቅ አግባብ ግንባታው በጥራት እየተከናወነ መሆኑን መመልከታቸውን አስረድተዋል። አፋር አፋር ክልል ላይ የሰመራ ከተማ የኮሪደር ልማት እንቅስቃሴን ከዛሬ ሁለት ሳምንት በፊት የማየት እድል አግኝቻለው። ዛሬም እንደዚሁ ሳየው ስራው ተጠናክሮ መቀጠሉን ተመልክቻለው። ከሁሉ በላይ የፕሮጀክቱ ለየት የሚያደርገው የአዲስ አበባን ተሞክሮ በመቀመር በመጀመሪያው ዙር የኮሪደር ልማት ያሉት የተካተቱት አክቲቪቲስ በጣም በርካታ ናቸው። ያ ማለት ለቱሪዝም ለከተማው ገጽታ ለተገልጋዮቹ ፍላጎት እና ምቹ የሚያደርጉ በርካታ አገልግሎቶች በውስጡ መያዙን ተመልክቻለሁ። ሁለተኛው ከአፋር ባህላዊ ታሪካዊ ቅርሶች ጋር እና የአካባቢውን እሴት አጉልቶ በሚያሳይ ደረጃ የኮሪደሩ አካል የሆኑ ባህላዊ ትውፊቶች በጣም ተገቢና የኮሪደር ልማቱ ስታንዳርዱን ይዞ ግን አካባቢዊ ገጽታውንም ጭምር በሚያሳይ መንገድ ደግሞ መሆኑ የተለየ ገጽታ አላብሶት ተመልክቻለሁ። ሶስተኛው ይሄ የዩቲሊቲ የመሰረተ ልማቶችን በተመለከተ የወደፊት ከተማን ታሳቢ ያደረጉ ናቸው። ለምሳሌ የውሃ መስመሩ ለፐብሊኩ የሚሆን ለመጠጥ የሚሆን ውሃ በተለየ መስመር ይሄዳል። ከሌላው ጋር አይገናኝም። አስፓልቱ የሚታጠብበት የአስፓልት እጥበት የሚካሄድበት ራሱ መስመር አለው እና በዙሪያ ያለውን ግሪነሪ አትክልቶችን፣ አበባዎችን እነሱን ደግሞ ማጠጣት ክብካቤ ማድረግ የሚያስችል ደግሞ ለእነሱ የሚሆን የውሃ መስመር እንደዚሁ ሌላ ነው። ለየቅል ናቸው ማለት ነው። ያ ጥሩ እንደሆነ ተመልክቻለሁ። ይህም ብቻ ሳይሆን በክልሉ ዘርፈ ብዙ የልማት ስራዎች እየተከናወኑ መሆኑን የገለጹት ሚኒስትሩ ይህም ክልሉ የሚገጥመውን የተፈጥሮ እና ሰው ሰራሽ ፈተናዎች በመቋቋም የተፈጥሮ ጸጋዎችን ወደ ተጨባጭ ሀብትነት ለመቀየር የሚያስችል መሆኑን ጠቁመዋል። የአፋር ክልል ውስጥ በተለያዩ ዞኖች እና በርከት ባሉ ወረዳዎች እንደዚሁም ቁጥራቸው በጣም በዛ ያሉ ቀበሌዎች እና የመንግስት ኢኒሽቲቭ ልማት ያለበትን ስፍራ ተዘዋዙሬ ለማየት እድል አግኝቼም ስለነበረ እነዚህ የመንግስት ኢኒሼቲቭዎች መሬት መያዛቸውን ተመልክቻለው ውጤታማ መሆናቸውን አይቻለሁ። ስለዚህ እነዚህ ውጤታማ ተግባራትን ደግሞ ማስፋት እንደሚገባ በየደረጃው ካለው ከአመራሩ ጋር ተግባብተናል። እነዚህ ጅምሮች ጠቅላላ አድርጌ ሳያቸው አፋር በመሬት እና ጂኦግራፊካሊ በጣም ሰፊ ክልል እንደሆነ ተመልክቻለሁ። እንደዚሁም ደግሞ እንደሚታወቀው የአየር ሁኔታውን በጣም ሞቃታማ ነው። ውሃም አለ። እነዚህ ነገሮች ከማህበረሰቡ ደግሞ የአኗኗር ስልት ጋራ ተዳምረው ፈታኝ የሚመስሉ ጉዳዮች የሚታወቁበት ክልል ነው ግን ያንን ፈተና ወደ እድል ለመቀየር የተጀመረበት መንገድ እና የሕብረተሰቡ በውጤቶቹ ተደምሞ ውጤቶቹን ተጠቃሚ ሆኖ ደረጃዎችን ተሻግሮ ለማምረት ለማገልገል ያለው ፍላጎትና ተነሳሽነት እጅግ በጣም አስደማሚ ነው የነበረው። ከህዳር ስድስት እስከ ህዳር አስር የሚከበረው የኢትዮጵያ የከተሞች ፎረም ለክልሉ የከተማ እድገት ከፍተኛ ሚና እንደሚጫወት ተገለጸ። ከህዳር ስድስት እስከ ህዳር አስር በአፋር ክልል መዲና ሰመራ ላይ የሚከበረው አስረኛው የኢትዮጵያ የከተሞች ፎረም ለክልሉ የከተሞች እድገት ከፍተኛ ሚና እንደሚጫወት የአፋር ክልል የከተሞች ፕላንና ኢንስቲትዩት ዋና ዳይሬክተር የሆኑት ኢንጂነር ዛህራ ጀማል ገልጸዋል። አማኔ ሱፍ ተጨማሪ ያለው ከህዳር ስድስት እስከ ህዳር አስር አፋር ሰመራ ላይ የሚከበረው አስረኛው የኢትዮጵያ የከተሞች ፎረም ለክልሉ የከተሞች እድገት ከፍተኛ ሚና እንደሚጫወት የአፋር ክልል የከተሞች ፕላን ኢንስቲቱት ዋና ዳይሬክተር የሆኑት ኢንጂነር ዘሐራ ጀማል ገልጸዋል። በሀገራችን የከተሞችን እድገት የህብረተሰቡን ተጠቃሚነትን ባረጋገጥ አግባብ ማከናወን እንዲቻል መንግስት የመሰረተ ልማት ማስፋፊያ ስራዎችን ከማከናወን ጀምሮ ከተሞች እርስ በርስ ልምዳቸውን የሚለዋውጡበት የከተሞች ፎረም መድረክ ባለፉት ተከታታይ ዓመታት ሲከናወን መቆየቱም ይታወቃል። የክልሉ የከተሞች ፕላን ኢንስቲቱት ዋና ዳይሬክተር የሆኑት ኢንጂነር ዛሃራ ጀማር ከአፋር ቴሌቪዥን ጋር ባደረጉት ቆይታ እንደተናገሩት የኢትዮጵያ የከተሞች ፎረም አፋር ሰመራ ከተማ ላይ መዘጋጀቱ ለክልሉ ሁለንተናዊ እድገት ከፍተኛ አስተዋጽኦ እንዳለው ጠቁመዋል። ከህዳር ስድስት እስከ ህዳር አስር የኢትዮጵያ ከተሞች ፎረም አዘጋጅ አፋር ሰመራ ሎጊያ ከንቲባ እንደሆነ ይታወቃል። በዚህ ዝግጅት ላይ ደግሞ ለክልላችን ብሎም ለከተሞቻችን ትልቅ አመርቂ ውጤት ወይም ደግሞ እድል ይፈጥራል ብዬ አስባለሁ። እስፔሻሊ ከተሞቻችን ሁሉን አቀፍ የሆነ ምርታቸውን ወይም ደግሞ አቅማቸውን የሚያስተዋውቅበት ትልቅ መድረክ ነው። እንደ ክልልም ከባህልና ከእሴት ባለፈ ኢኮኖሚ፣ ኢንቨስትመንት እንዲሁም ደግሞ የቱሪስት እንዲሁም የማዕድን በሆቴልና ሪል ስቴት በተለያዩ ማኒፋክቸሪንግ እና በተለያዩ የልማት እንትኖች ከተሞች መሬታቸውን በዚህ ልክ አዘጋጅተው ለኢንቨስተሩ ሳቢና ምቹ ከተማ እንዳላቸው የሚያስተዋውቁበት ትልቅ መድረክ ነው። የ2010ሩን የብሄር ብሄረሰቦች ማስታወስ እንችላለን። ለከተማችን ትልቅ ለውጥ ያመጣለን የብሄር ብሔረሰቦች እንድናከብር ተመርጦ ከተማችን ብዙ ኢንፍራስትራክቸሮች ዲቨሎፕመንቶች፣ የተለያዩ ሰመራ ሰመራ ሆና ለዛሬ ትልቅ ተስፋ ያላት ከተማ እንድትሆን አንዱ ኢቨንት ትልቁ መንገድ የከፈተላት የብሄር ብሔረሰቦች ማክበር ነው። አሁን ደግሞ የከተሞች ፎረምም ደግሞ ትልቅ ለከተሞችን መነቃቃትና ከተሞቻቸውን ያላቸውን ኢኮኖሚ ባህልም እሴትም እንዳልኩ በደም ላይ አንጸባርቁም ይችላሉ። ኢንጂነር ዛህራ አክሎም ለፎረሙ ዝግጅት ተቋማቸው ከሚመለከታቸው ባለ ድርሻ አካላት ጋር በቅንጅት የተለያዩ ተግባራትን በማከናወን ላይ እንደሚገኝ አስታውቀዋል። ተቋማችን ለፎረሙ ስኬታማነት ከቴክኒክ ኮሚቴነት ባሻገር በተቋሙ እንዲሁም ደግሞ ባለ ድርሻ አካላቶችም ጋር በመሆን ትልቅ ስራዎች እየሰራን ነው። ከተሞችን በስፋት እየደገፍን ነው የሚሰሩ የከተማ ሰመራ ሎጊያ ላይ እየተሰራ ያለ ኢንፍራስትራክቸር ራሱ የኤግዚቢሽን ቦታውን ከዲዛይን ጀምሮ እስከ ኮንስትራክሽን ኮሜንት መሀንዲሶቻችን እኔንን ጭምር በደንብ እየሄድን እያየን እየደገፍናቸው ነው። ከዛ ባለፈ ግን ትልቁ ለስምንት ከተማ መስተዳድር ለአምስት መዘጋጃ ከተሞች የአርባን ፕሮፋይል አዘጋጅተን ከተሞቻቸው እያንዳንዱ ከተማ የከተማው ምን አለው ከተማው ምን ሴት አለው የከተማውን ታሪክ በደንብ የሚገልጽ ከተሞቹ ኢዱኬሽን፣ አንድ ሄልዝ ሰርቪስ፣ ኢንቨስትመንት፣ አንድ ቱሪዝም፣ የከተማው ታሪካዊ ዳራ የከተማውን ፕላን ጭምር ከፕላን ከዚህ ተነስቶ ወደዚህ የደረሰበት አጠቃላይ ስለ ከተማው ነባራዊ ሁኔታ የስምንቱን ከተማ መስተዳደርና የአምስት መዘገጃ ቤታዊ ከተሞችን አርባ ፕሮፋይል በማዘጋጀት ለእያንዳንዱ ከተሞች በመስጠት ላይ እንገኛለን ማለት ነው። እና ተቋሙ በስፋት እያከናወነ ያለው እነዚህን ነው ማለት ነው። እንደ ባለቤትነትም ባለድርሻ አካል ሆኖ ከቴክኒክ ኮሚቴነት ባለፈም እንደዚሁም ትልቅ ስራውን ኃላፊነቱን ወስዶ እየሰራ ነው። አጠቃላይ ተቋማችን ሶስቱ የሚያደረጃጀት ዘርፉን ፕላንት ትግበራውም ዝግጅቱም ከከተሞች ፎረም ሰመራ ሎጊያ ታዘጋጃለች ተብሎ ከተወሰነ ጊዜ ጀምሮ ስፔሻሊ ሰመራ ላይ ትልቅ ስራ ተሰርቷል። የመንገድ ከፍታ ሙሉ የሰመራ መንገዶች የመለየትና በፕላንት ግበራ የመለየትና የማስቀመጥ ስራ ተሰርቶ ከተማ መስተዳድሩ ከስር ከስር የተዘጉ መንገዶችን እን አድርጎ የከፈተ ማቴሪያል እየደፋ ከ10 እና ከ15 ያላነሱ መንገዶች ተከፍተዋል። ለከተሞች ፎረም ዝግጅት ተብሎ የፕላንት ግበራ በማድረግ የኛ ከተቋም እድሉን ፈጥሯል። የተወደዳችሁ አሁን ደግሞ ወደ ስፖርት ዘገባዎቻችን እናልፋለን። በኢትዮጵያ እግር ኳስ ታሪክ ደማቅ አሻራ ጽፈው ካለፉ ሰዎች መካከል አንዱ የሆነው አስራት ኃይሌ ወይም ጎራዴው የምንለው ነው። ለእግር ኳስ ልዩ ፍቅር የነበረው አስራት ለኢትዮጵያ እግር ኳስ ምንም ሳይሰስት ሁሉን ያደረገና የኢትዮጵያን እግር ኳስ ለማሳደግ ትልቅ አስተዋጽኦ ያበረከተ ልዩ ሰው ነበር። በዚህ ሰው ታሪክ ላይ ተጨማሪ መረጃዎች ይዘናል። በኢትዮጵያ እግር ኳስ ታሪክ ደማቅ አሻራ ጽፈው ካለፉ ሰዎች መካከል አስራት ኃይሌ በቅጽል ስሙ ጎራዴው አንደኛው ነው። እግር ኳስ ልዩ ፍቅር የነበረው አስራት ለኢትዮጵያ እግር ኳስ ምንም ሳይሰስት ሁሉን ነገር ያደረገና የኢትዮጵያን እግር ኳስን ለማሳደግ ትልቅ አስተዋጽኦ ያበረከተ ልዩ ሰው ነበር። አስራት ኃይሌ በተጫዋችነትና በአሰልጣኝነት ዘመኑ በነበረው ትጋትና ታታሪነት ሁሌም የሚመሰገን ጠንካራ የእግር ኳስ ሰው እንደነበር ይታወሳል። በኢትዮጵያ እግር ኳስ ለግማሽ ምዕተ ዓመት በዘለቀው የስራ ዘመኑ ኢትዮጵያ እግር ኳስ ከተጫዋችነት ጀምሮ በዋና አሰልጣኝነትና ተለያዩ ሚናዎች አገልግሏል። ሰላማዊ ንግግሮቹና በራሱ መተማመን መንፈስ የሚታወቀው አስራት የኢትዮጵያን እግር ኳስ ወደ ላቀ ደረጃ ለማሳደግ ትልቅ አስተዋጽኦ በማበርከት በተጫዋቾች የተደነቀና በሕዝብ የተወደደ ነበር። አስራት ለተጫዋቾች ያለው ቁርጠኝነትና ታታሪነት ዘመን ዘመን የሚነገር ለትውልድም የሚተላለፍ ትልቅ አሻራ አኑሮ ያለፈ ስፖርተኛ ነው። ከመስከረም ኮኮብ የጀመረው የአስራት እግር ኳስ ሕይወት በርካታ ታሪክ እስከሰራበት ቅዱስ ጊዮርጊስ እንዲሁም የኢትዮጵያ ብሔራዊ ቡድን ድረስ እየተጓዘ ነው። የኢትዮጵያ ብሔራዊ ቡድን ለዘጠኝ ዓመታት የተጫወተ ሲሆን በፈረንጆቹ 1976 የአፍሪካ ዋንጫ ላይ የተሳተፈው የዋልያዎቹ ስብስብ አባልም ነበር። ወደ አሰልጣኝነት ከገባ በኋላ የአስራት የስኬት ታሪኩን ከፍ አድርጎ በማስቀጠል በተለይም 12 ዓመታትን በቅዱስ ጊዮርጊስ ቤት ስኬታማ አሰልጣኝነት ጊዜ አሳልፏል። የኢትዮጵያ እግር ኳስ ከተመለከታቸው ምርጥ ተጫዋቾችና አሰልጣኞች መካከል የሚጠቀሰው አስራት ኃይሌ ጎራዴው አሰልጣኝነት ዘመነው ከ34 በላይ ዋንጫዎችን በማንሳት ብቃቱን እና ትጋቱን በማሳየት እዚህ በፊት ታይቶ የማይታወቅ ስኬት እየተጎናጸፈ ነው። የኢትዮጵያ ብሔራዊ ቡድን በአሰልጣኝነት እየመራ የምስራቅና የመካከለኛ አፍሪቃ ዋንጫ ሻምፒዮን መሆኑም ይታወሳል። አስራት ኃይሌ በኢትዮጵያ እግር ኳስ ሁሌም ሲታወስ የሚኖር አሻራ ማሳረፍ የቻለ ከኢትዮጵያ እግር ኳስ ባለውለታዎች መካከል ግንባር ቀደም ነው። የኢትዮጵያ እግር ኳስ ከተመለከታቸው በእግር ኳሱ ብዙ ታሪክ ከሰሩት መካከል አንዱ የሆነው አስራት ኃይሌ ወራዴው በዛሬው ዕለት ጥቅም 15 ቀን 2017 ዓ ምት ነበር ከዚህ ዓለም በሞት የተለየው። በእንግሊዝ ፕሪምየር ሊግ ዛሬ አራት ጨዋታዎች ይደረጋሉ። በዘጠነኛው ሳምንት የእንግሊዝ ፕሪምየር ሊግ መራ ገበረ ዛሬ አራት ጨዋታዎች ይደረጋሉ። አማኔ ስፍ ተጨማሪ ያለው በእንግሊዝ ፕሪምየር ሊግ ዛሬ አራት ጨዋታዎች ይደረጋሉ። በዘጠነኛው ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬ አራት ጨዋታዎች ይከናወናሉ። ምሽት አንድ ሰዓት ተኩል ላይ ማንቸስተር ዩናይትድ በሜዳ ኦርትራፎርድ ብራይተን የሚያስተናግድበት ጨዋታ ይጠበቃል። ከረጅም ጊዜ በኋላ ተከታታይ ሁለት ጨዋታዎችን በሊጉ ያሸነፈው ማንቸስተር ዩናይትድ አሸናፊነቱን ለማስቀጠል ይፋለማል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት አምስት ጨዋታዎች ብራይተን አራቱን በማሸነፍ የበላይነቱን የያዘ ሲሆን፣ ማንቸስተር ዩናይትድ በአንዱ ድል አድርጓል። የቀይ ሰይጣኖቹ አምበል ፖርቱጋላዊ ብሩኖ ፈርናንዴስ 300ኛ ጨዋታውን በዩናይትድ ማሊያ የሚያደርግም ይሆናል። ምሽት አራት ሰዓት ላይ ሊቨርፑል ከሜዳ ውጭ ከብሬንትፎርድ ጨዋታውን ያደርጋል። ሊቨርፑል በሁሉም ውድድር ከተከታታይ አራት ጨዋታዎች ሽንፈት በኋላ በሳምንቱ አጋማሽ ከአውሮፓ ሻምፒየንስ ሊግ በሰፊ የግብ ልዩነት ድል በማድረግ ወደ ድል መመለሱ ይታወቃል። በአሰልጣኝ አርኒ ስሎት የሚመራው ሊቨርፑል በአውሮፓ ሻምፒየንስ ሊግ ያገኘውን ድል በሊጉ ለማስቀጠል የሚያደርገው ፍልሚያም ይጠበቃል። ከእነዚህ ጨዋታዎች አስቀድሞ ኒውካስትል ዩናይትድ ከፉልሃም እንዲሁም ቸልሲ ከሰንደርላንድ በተመሳሳይ አመሻሽ 11 ሰዓት ላይ ይገናኛሉ። ትናንት ምሽት በተደረገ የዘጠነኛ ሳምንት የሊጉ ጨዋታ ሊድስ ዩናይትድ ዌስት ሃም ዩናይትድን ሁለት አንድ በሆነ ውጤት አሸንፈዋል። የተወደዳችሁ ለዕለቱ የነበሩን ዜናዎች እዚህን ይመስሉ ነበር። ወደ እናንተ እያደረስ ኮንያሚር መሐመድ ነበርኩኝ። ሰናይ